ማለትም ያው እናት እንግዲህ ልጇን እንደዚህ አድጎ ስታየው ብዙ ጊዜ በጣም ደስ ይላታል፣ አይደለም እና ደግሞ ያው ምን እንዳሳለፈችም እንዴት ባህሪው ሁላ ጸባዩ እንዴት እንደነበረ። ጸባዩማ ጥሩ ነው። ጸባዩ ጥሩ ነው። ልጅ እያለ ያስቸግርም ያስቸግራል ወይ ኳስ እየተጫወተ እጁ ተሰብሮ መጣ። እጁ ተሰብሮ መጥቶ አሁንም አሳሻወት አሁንም ሄዶ ተሰብሮ፣ ትናንት ብሩክ በሌለት ቀን ጓደኞቹ መስክረውለታል። ጸባዩ ማለት ነው እና ጸባዩ አሁን አሁን ብቻ አይደለም ማለት ነው እና ከልጅነቱ እየነበረ ጸባይ ነው። ለአንዳንዶች ደግሞ ብዙ ግን ጥሩ ጥሩ ነገር ነው የተናገሩት ማለት ብዙ ጥሩ ጥሩ ነገሮች ነው የተናገሩት። ጥሩ ነገር በቃ ጥሩ ታውቃላችሁ። ብዙ ብዙ ብዙ ብዙ ብዙ ብዙ ማለት ነው እና እኔ ለዚው በጣም አስቸጋሪ ልጅ ነው ምናምን ተብለው ይወራል ምናምን ብዬ ነበር ያሰብኩት ማለት ነው። ነገር ግን እንደዛ አይነት ልጅ አይደለም ማለት ነው እና ከልጅነቱ ጀምሮ ነው ጸባይ ጸባይ ጸባይኛ ነው ማለት ነው እና በቃ በመጀመሪያ ሃይሜ ጀስት በጣም ደስ የሚል ነበር የትናንቱ ቪዲዮ ማለት ነው ቤተሰብ እኔ በጣም እየወደድኩበት እንትን ነው ከልጅነቱ አብሮ ብዙ ጊዜ አብሮ አለጎቹ ወንድሞቹ እናቶቹ ምናምን ነበር እና የሚያውቁት ሰው ሲያወሩ ምናምን ነበር እና በጣም ብሩኬ፣ ትናንት እንደ ትናንቱ አፍሮ አያቅ አራኸ የኔ ሸበላ የኔ ንጉስ ተቀምጥል አራኸይም ይላል። እኔ ግ እንዲ ለካ ታፍራለህ፣ እንደዚህ አይነ አፋር ነ እንዴ ብሩኬ፣ እንዴ አይሚ በቃ አሳፈር አይሚ ደግሞ ትናንት የሌለ አይናውጣ ሆናለች ማለት ነው። እና በጣም በቃ ስለ በፊቱ ባህሪው ምናምን ሲወራ እንዴ፣ አንድም ቀና ብሎ ማንንም ማላይ ስቲል ማለት ዝም ያለው ማለት ነው። እና በጣም በጣም በጣም አፍሮ ነበረ ማለት ነው። በጣም ደስ ብሎታል። ፕሮግራም መከብ በጣም ደስ ይላል። ለምን ያልጠበቀው ነው። ሲቀትል ደግሞ ሀይሚ ነበረች ምናምን ደስ ይላል። እናቱ ነበረች፣ ጓደኞቹ፣ አብራድጎቹ፣ ወንድሞቹ ምናምን ነበር መለኛው ብቻ ነው የሌለው ማለት ነው እና በጣም ደስ የሚል ነበረ እና እሙሽም ቃል ገብታለች፣ ቀጣይ አመት እንዳከብር እኔ የማከብርለት ብላለች ማለት ነው እና እግዚአብሔር ለዛ ሰው ያደርሰን። ያው ከመጀመሪያ ከሙሽ የተጀመረው ከሙሽ ስላችሁ ያው እሙሽ እናት ናት እንደ ማለቱ ጀስት እዚህ ጋር አትዋሻለች ምናም ብዬ አላሰብም። ግን እረ በጣም በጣም ጥሩ ልጅ ነው። በቃ ትንሽ የሚያስቸግረው ኳስ እያለ ነው እንጂ አለች። ሌላ ምን ምንም ምንም ማለት እንደዚህ ለብሩክ እንዲህ ብዬ ማወጣለት ነገር የለም። በቃ ጀስት ማለት እናት ተደብቃለች ምናምን ተብሎ ነበረ። እኔ ልዘውን ይሄ መደበቅ ትችል ነበረ፣ ግን በቃ ብዙ ጊዜ የሚያስቸግረኝ ኳስ አትጫወት ስለው እየተደበቀ ይጫወታል። ከአንድም ሶስት እግሩ ተሰብሮ መጣ ምናምን አለች። ማለት ሲድን ሄዶ ተመልሶ ይጫወታል፣ ተሰብሮ ይመጣል፣ ሲድን ተመልሶ ሄዶ ይጫወታል ከዛም በሶስተኛው እሷ በቃ በጣም መሯት። ኒካኒዳ ኳስኬድ ከኒጣፋ ሌላ ሀገር ሄዳለሁ ምናምን ስትለው ደግሞ ሽዬ ብሎ ከአንቺ ከመጣማ ሁሉም ነገር ሊቀር ይችላል ምናምን ብሎ ተወ ተወ ተወ አለች። በቃ ገባቸዋል። ይሄ ከመጀመሪያም ጀምሮ በጣም ለቤተሰቦቹ ታዛዥ ታዛዥ ነበረ፣ ታዛዥ ነበረ። በጣም ስርዓት ያለው ልጅ ዲሲፕሊን ያለው ልጅ ነው። አብሶ የጓደኞቹን ለውጥ የሚፈልግ ነው። በጣም ታቃላችሁ አይደለም? ቡታጅር አለ አዲስ አበባ እንኳን ላሉ ሰዎች ለስንቱ ሰዎች ናቸው ዩቱብ ከብቶ የሰጠ ያበረታታ ማለት ነው። እና የእውነት ለመናገር አንዳንድ ጊዜ እንደዚህ አይነት ሰዎችን ማግኘት በጣም መታደለው። እና እኔም ስለ ብሩክ ቃላት ያጥለኛል ማለት ሲቀጥል ሌላ መለል ነበረ ሀብትሽ ሀብትሽ ለዛው ትንሽ ጀስት እንደ ታላቅ ወንድሙ እስከ መጠን መጠን ያው ሲያጠፋ ምንም ሲል መተዋለሁ። ብዙ ጊዜ በጣም ተመድችዋለሁ። አለ ግን ብዙ ጊዜ ሕፃን ያኔ ልጅ ሆነ ምናምን አይገባንም እንደዚህ አይነት ነገር ቤተሰብ ሲመታን ምን ሲለን ምናምን ለእኛ ክፋት ምናምን አስቡ፣ ከዛ ሰው ጋር እንደንገኝ ምናምን እኔ ራሱ አስባለሁ ማለት ነው። ግን ስታድጉ ቆም ብላችሁ ስታስቡ ያው እድሜ ደግ አደለ፣ ብዙ ነገር ያስተምር አደለ ሲያስተምራቸው ምናምን አሃ ለካ የሆነ ነገር ቤተሰቦቼ ሲመቱኝ የነበረው በቃ እዚህ እንድደርስ ነው፣ እንዳልበላሽ ነው አለ በቃ የሆነ እኔ መጥፎ ቦታ እንዳልገኝ ነው በቃ። እና የሆነ ሰዓት ላይ ታመሰግናላችሁ ማለት ነውና እስቲ ለአሁን ጀስት ሀብቴም ብሩኬም አማባል ያሉበት ዕድሜ ግልጽ የሚያወሩበት ሰዓት ነው። በአንድ ላይፍ ውስጥ ያሉ ሰዎች ናቸው። በስራም በምንም መንገድ ይገናኛሉ፣ ያወራሉ። ጀስትና በጣም በጣም በጣም ጥሩ እንዳደረገ ነው የሚነግረኝ ለሀብትሽ ሲያወራ ማለት ነው እና የእውነቱን ነው። እና የሀብትሽ ፍቅረኝ ሚስት እንኳን ስታወራ በጣም ለሴት ልጅ ታዛዥ፣ በጣም እናቱን የሚወድ እናቱን የሚያከብር ሰው ነው ማለት ነው። እውነት ለመናገር ማለት እናቱን የሚወድ ወንድ እኔ በጣም ነው የምወደ። ለምን ነገ ለሴት ልጅ ክብር አለው ማለት ነው። ለሀይሚ ሀይሚን አያቸኋል። ኢቨን ሀይሚ ካልመጣች እንኳን አልቆርስም ያለ ጀግና ነው ኬክ ማለት ነው። ሀይሚ ካልመጣች አልቆርስም። ለምን ሀይሚ ማለት የእሱ በቃ የእሱ ስኬት ናት። ገባችዋል። ሀይሜ ማለት የእሱ ስኬት ናት። ሀይሜ ስትመጣ ብዙ እድሎችን ይዛለት የመጣች ሰው ናት ማለት ነው። ብሩክም ሀይሜ ውስጥ እድሏ ነው እድሏ ስላችሁ በቃ ብዙ ለውጥን ያገኘችበት በስኬትም በብዙ ነገርም በመብሰልም እንደ መከታ ነው እና ጋሼ እንኳን ኢቭን ተማምኖበት ነው ለብሩክ ቃል ኃላፊነት ሰጥተውት እንትን ያሉት ማለት ነው እና በቃ ይሄን ማለት ዛሬ መልስ ማግኘት ትችላለች ለሁላችሁ ማለት ነው እና በጣም በጣም ነው እና ጓደኞቹም ሲያወሩ በቃ በጣም ማለት ይሄን ያህል እንኳን እንዲህ ከሰው ጋር እንኳን ተጣልቶ ተደባድቦ ምናምን እንኳን እያሳለፈ ነገር እንኳን የለም ሲናገር ማለት ነው እና የእውነት እኔ ኮራው፣ እኛም ኮርተናል በአንተ ብሩክዬ፣ እኛም ኮራን በብሩክ እኛም ኮራን ማለት ነበረ ማለት ነው እና ሀይሚሻ፣ እኛም ኮራን ማለት ነበረብሽ ማለት ነው ያው ማለት ሀይሚ እንኳን ይሄን ያህል ብዙም አታቆም ስለ ብሩክም ማለት ነው። ጀስት በሆነ አጋጣሚ ተገናኙት፣ ግን እኔ በቃ ስንጣላ፣ ሲወርቁ ምናምን ይባላል አለው መልካም መልካም ነገር የተወር